ዳኒ ከውጭ ሲመጣ እንግዲህ ካሌብ፣ እንዲሁም ኤደን፣ አቶ ከበደ የካሌብ አባት ቁጭ ብለው ሲያወሩ በሩን ከፈት አርጎ ኤደን ቁጭ ብላ ሲያየት በጣም ይደነግጣል። ቆይ እንዴት መጣሽ? ስልክ እኮ ስደውልሽ አታነሺም ሲላት ኤደን ስልኳን ብድግ አርጋ ስታይ ይደውሏል ወይ በፍጹም አልሰማሁት። ከዛ አቶ ከበደ ቀበል ብሎ መንገድ ላይ ተገናኝተን ነው ይዣት የመጣሁት። ኤደን ደግሞ በጣም ጥሩና መልካም ሴት ናት ሲለው፣ ዳኒ በድንጋጤ ይርበተበታል። በቃ እሺ አሁን መሄድ አለብን፣ ስራ ሰዓት እየደረሳልን። እሺ በቃ እንሄዳለን ብለው ከያይዘው ከቤት ይወጣሉ። እበር ላይ ሆነው ቆይ እንዴት ትመጫለሽ? ለምን መጣሽ? ብሎ ዳኒ ሊቆጣት ሲል ማለት ቤተሰቦች አይደሉ እንዴ? በቃ ተገናኘን መጣው ምን ችግር አለ አይ ምንም ችግር የለም ግን እንዴት እኔ ሳልትነግሪኝ እኔ ሳልኖር እንዴት ትመጫለሽ ማለት አልገባኝም ብላ ኤደን በጥያቄ ታፋጠዋለች እዚህ ቤትማ እኔ የማላቀው የሆነ ነገር አለ በቃ እሺ አሁን ንገረኝ ትለዋለች እሱም እሺ በቃ ቤተሰቦቼ በጣም ጥሩ ናቸው አባዬም በጣም ጥሩ ሰው ነው በቃ እንኳን መጣሽ ከፈለግሽ አንቺ ከተመቸሽ ሁሉን ነገር ሁል ጊዜ አመጣሻለሁ ይላታል። እሷም አያይ እዚህ ቤት የተደበቀ ነገር አለ እንድመጣ አልፈለክም ትላለች። የኔ ፍቅር ይቅርታ አልኩሽ አይደለ በቃ ይቅርታ እሺ፣ አሁን የፈለግሽበት ቦታ ሄደን ሻይ ቡና እንበል። አይ አልፈልግም ስትለው፣ በተደጋጋሚ ቅርታ ጠይቆ ኤደንን መልሶ ያግባባታል። ከዛ እንግዲህ ቤት ተመልሶ ይመጣና አባቤ አቶ ከበደ ስለ ኤደን መልካምነት ይናግረዋል። ሰላም ሰላም ብያለሁ፣ ውድ ቤተሰቦች፣ የምወዳችሁ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁ በሰላማችሁ በዚህ ተረፍሽ ይበልልኝ ያልኩ፣ ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል 27ን እሸላችሁ መጥቻለሁ። ለዚህ ቻናል ቤተሰብ ያልሆናችሁ የደውል ምልክቷን በመጫን ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ቪዲዮውን በላይክ ጀምሩ። ባለፈው ክፍል ላይ እንግዲህ ቅድም ያው መግቢያ ላይ እንደነገርኳችሁ የኤደን እንዲሁም ደግሞ የካሌብ አባት አቶ ከበደ እንዲሁም ካሌብ ቁጭ ብለው ኤደንን እያወሯት ዳኒ ከውጭ በሩን ከፈት አርጎ ሲያይ ኤደን እሶፋ ላይ ቁጭ ብላለች፣ በመካከላቸው በዛን ሰዓት ዳኒ በጣም ይደነግጣል። ሲያይ ከዛ ቆይ እንዴት መጣሽ ስደውልልሽ እኮ አታነሽም? ይርእ ሲላት እንዲህ ስልኳን ብድግ ታደርግና ደውለ ነበር እንዲህ አላየሁትም ትላለች። ዳኒ እየተርበተበተን ቢሆን እካሌ ባባት ጎን ይቀመጣል። ከዛ እንዴት መጣሽ ለምን መጣሽ ሲላት አይ እኔ ነኝ የኔ ልጅ መንገድ ላይ አግኝቻት ነይ ሂድ ብያት ነው እኔ ነኝ እጃት የመጣሁት ይለዋል አቶ ከበደ የካሌ ባባት ማለት ነው። ኤዱም እንግዲህ የቀበለትልና አዎ መንገድ ላይ ተገናኝተን እንሂድ ሲለኝ መጣሁኝ። በቃ ችግር አለ እንዲህ ስትል አይ ችግር የለውም በቃ አሁን መሄድ አለብን የስራ ሰዓት ደርሷል አይደል እንዴ የኔ ልጅ አትሄዱም ትቆያላችሁ ትጫወታላችሁ ገና እኮ አሁን የመጣ ነው ሲለው አይ የሥራ ሰዓት ስለደረሰ ነው አባዬ በቃ በሌላ ቀን ትመጣለች እሺ እንግዲህ ካላችሁ ሄዱ ይልና እንግዲህ የካሌብ አባት ኤዱንና ዳኒን ይሸኛቸዋል ካሌብ እናቱ ከበደ በሳቅ ይሞታሉ በቃ አይንህን መግለጥ አለብህ ይሄማ በቀላሉ የሚተው አይደለም እሷ በጣም ጥሩና መልካም ልጅ ናት ይላል ከዛ እንግዲህ ዳኒ እበሩ ላይ እዟት እንደደረሰ ገና ቆይ ምን ልትሰሪ መጣሽ እንዴት እኔ ሳልኖር ትመጫለሽ እንዴት እኔ ልትሰሪ ትመጫለሽ ስላት ሲጮህባት እንዴ ቆይ ምንድነው ምን ችግር አለው ቤተሰቦቼ ናቸው ብለህ አይደል እንዲያስተዋወከኝ በቃ ጥሩ ሰው ናቸው ተመቹኝ መጣሁኝ ስትለው እንዴት ለምን እንዴት ታደርጊያለሽ ቆይ ግን ያልገባኝ ነገር እዚህ ቤት እኔም ማላቀው ነገር አለ የሆነ ነገርማ አለ ስትለው ዳኒ መለስ ሲልና ወደ ቀልቡ በጣም ይረበተበትና፣ እሺ በቃ አዎ እውነትሽ ነው፣ አባዬም ካሌብም በጣም ጥሩ ሰው ናቸው። አባዬ ከሰው ጋር መግባባት ይችላል በጣም ጥሩ ሰው ነው፣ እኔ ድንገት ስለመጣሽ ደንግጬ ነው ይላታል። አይ የማላቀው ነገርም አለ ንገረኝ ትሏለች። ምንም ነገር የለም በቃ ከተመቸሽ ሁልጊዜ እንደፈለገሽ ትመጫለሽ፣ አሁን የሆነ ቦታ እንሄድና ትሄጃለሽ ወደ ቤት ሲላት፣ አያይ የማላቀው ነገር ካለ ንገረ የምትለውም ኤደን ዳኒ ሊነግራት አልቻለም። ከዛም እንግዲህ በቀሽ ይቅርታ የኔ ፍቅር አይለመደኝም ብሎ በይቅርታ እንዴትም ብሎ ከኤዱ ጋር ይስማማሉ። ካሌብና አቶ ከበደ ሻይ ቤት ቁጭ ብለው ስለ ኤደን እያወራው፣ አዎ እነሱ ለእሱ አትገባውም ይች ኤደን በጣም ጥሩና መልካም አስተዋይ ናት። ስለዚህ ለምን ሻይ ቡና አትገብዛትም? ሲለው የካሌብ አባት ካሌብን። ካሌብ አባዬ፣ በጭራሽ አልገባኝም፣ ስለምን እንደምታወራ ስለ ኤደን ነው የማወራው። ሻይ ቡና ገብዛት። ምን እያልክ ነው? ይወዳታል እኮ በጣም ትወደዋለች እሱ ሲለው፣ አዎ አንተ ሚስትህን አቀጣህ አይደል? እንዲህ ሚስትህን እያማገጣደል ለዛውም እቤቱ አስገብተው ሲለው፣ እሺ ይሄን ማድረግ ካልሻልክ የራስ ጉዳይ ምንም ማረግ አትችልም። እኔ የሆንኩትን ሆነ ያህል ሲለው፣ አባዬ አባዬ አትበለኝ፣ በቃ ነገርኩ፣ እሺ አቶ ከበደ ሲለው፣ እሺ ካሌብ ከበደ ይለውና፣ በቃ ለማንኛውም አስብበታለሁ ይለዋል። ሻይ ቡናው ግብዣ ኤደን እንግዲህ አባቤ በጣም ስለተመቻት፣ በድጋሚ እንግዲህ ዳኒን እዛ ቤት እንዲወስዳት ትጠይቀዋለች። እሱም ይዟት ይሄዳል። እንግዲህ ትሁት ቤት ያፈራውን ስለ ገባበዛቻቸው መጨረሻ ላይ መጣ። እንግዲህ ሻይ ቡና ያጠጡበትን ልታነሳስተን እሺ ምን አነሰ ምን ይጨመር ስትላቸው አይ ምንም አይጨመርም፣ በጣም ብዙ ነገር ብዙ ዕቃ አምጥተሻል። በቃ አሁን እኔ ዕቃ ማጠቡን ላግዝሽ፣ እንዴ አንቺ እኮ እንግዳ ነሽ፣ በፍጹም አይሆንም ስትላት ትሁት አየይ አግዝሻለሁ ብላ እንግዲህ ከትሁት ጋር ክችን ትገባለች ኤደን። ከዛ የካሌብ አባት አየ አንዳንድ ሴቶች በጣም ብልህና ጥሩ ናቸው። አንዳንድ ሴቶች ደግሞ በሰው ገንዘብ የተንጠላጥለው መኖር ይችላሉ። አንተ እንዳታመልጥህ ኤደን በጣም ጥሩ ነች፣ አግባት። አዎ ኤደን በጣም ጥሩ ነች፣ እሷን ከማጣ ሞቴን እመርጣለሁ ብሎ ዳኒ ለካሌብ አባት ይነግሯል። እኮ ያንን ነው ምልኬን የልች። ስለዚህ አንዱን የነቅጥህ ቶሎ ብለህ አግባት። እሷ ደግሞ ብዙ ነገር አትፈልግም። ቆይ አንተ ምንድን ነው የሚያስፈራ ይች ቲና ናታ። ቲና ምን ታደርጋለች? ቲና እኮ የራሷን ህይወት እየኖረች ነው። ስለዚህ አንተም የራስህን ህይወት መኖር አለብ። እሺ አባዬ ቀረች አይደል? እዛ ገብታ ቆየች ሲሉ ትመጣለች። ህይወቱንም እያገዘች ነው ያንተ እህት። ግን አንድ ቀን የተበላበትንም ሆነ የተጠጣበትን አንስታ አታውቅም። ይችን ግን አየሃት፣ በጣም ጥሩ ልጅ ናት። ካለዛ ላንዱ ድርብሃለሁ። ሲል ዳኒ በድንጋጤ ይጋጥም፣ እኔ እሷን ከማጣ ሞቴ ነው መርጣለሁ። ቆይ ግን አንተ ስንት ጊዜ ትበድላታለህ? ማለት አባዬ ሲለው፣ ለምሳሌ እሷን ብታጣትስ? አላጣትም። በጣም ትወደኛለች፣ በጣም እወዳታለሁ። ታዲያ አንተ ለምሳሌ ምን ባደርግ ይቅርታ ይቅር ይባል እባላለሁ? ብሎ ሲጠይቀው፣ እንግዲህ ጥሩ ሰው ሆንላት፣ መልካም ሰው ሆንላት ተጋግዛችሁ ኑሩ ብሎ ሲመክረው እሺ አባዬ፣ ግን በዋሻትስ? ይቅርታ ታረግ የምታደርግልኝ ይመስላል? እሱ እንደየውሸቱ ይታያል። ቆይ ችት ባረግባትስ? እንዴ ችት ባረግባት ለምሳሌ እሷ ከሌላ ሰው ጋር ብታየት ወይም ደግሞ ከሌላ ሰው ጋር ብትማግጥስ፣ ይቅርታ ታደርግላት? አለ አያይ፣ በፍጹም ሆነ እሺ፣ በሁለተኛ አንድ ጊዜ ይቅርታ አደረግላት፣ በሁለተኛ ጊዜስ ብታደርገውስ? ሲለው ዳኒ እየበለጠ ይርበተበታል፣ በጣም ይደነግጣል። የመጀመሪያውንም እንኳን አልመለስኩም፣ በቃ ቀረች። አሁን መሄድ አለብን ብሎ ትሆትና ኤደን በጣም እያወሩ ተግባብተው፣ በጣም ጥሩ ሰው ዳኒ እንደሚወዳት እየነገረቻት እቃውን እያጠቡ ዳኒ ይመጣል። ግጂ በሩን ከፈት አድርጎ እንዴ ሚስቴን አሰጫትም አሰጭኝም፣ እንዴት ነው እንዴት፣ መቼ ወሰድኳት ሲጀመር፣ በጣም ጥሩ ሰው እንደዚህ አይነት ፍቅረኛ ትኖረዋለች ብዬ አስቤ የምጠብቅ የማላውቀው እና አንተ እና እሷ በተቃራኒ ናችሁ ትለዋለች። ከዛ እንግዲህ በቃ ለማንኛውም መሆን ይበቃሻል አሁን መሄድ አለብን ትለውና ሺ ኤደን በቃ ቶት እንሄድ አመሰግናለሁ፣ ድጋሜ እንገናኛለን ብላት ኤደን ቶትን ተሰናብታት ትሄዳለች። ይ አባይን ተሰናብተች እንሄድ ብለው ተባብለው ይሄዳሉ። ቆይ በየጊዜው እዚህ ቤት መምጣቱ አስፈላጊ ነው እንዲህ ሲላት እንዴ በጣም ጥሩ ሰው ናቸው አባዬ፣ በተለይ አባዬ በጣም ጥሩ ሰው ትሁትም፣ እንደዛ በጣም ጥሩ ሰውና መልካም ሰው ናት። ብሎ እንግዲህ ዳኒ በጣም ያሳሰበው ያስጨነቀው የቴና ነገር ነው። ግን ዳኒዬ፣ መቼ ነው እህትክን የምታስተዋውቀኝ? አስበዋል። በዚህ ላይ እህትክ ምን አይነት እንደምትሆን በጣም ይገርማል። በጣም ጥሩ እህት እንደምትኖርህ በጣም ጓጉቻለሁ። እስከምትዋወቀው አውላ ሄደን ለዳኒ ተነግሯለች በቅርቡ ትመጣለች በቅርቡ ትተዋወቂያታለች ይላታል እንግዲህ ቲና ካሌብ ጋር ዳኔ ጋር ይቅርታ ትደውልና ያለውን ነገር ስትነግረው ነገሮች የተስተካከሉ መስሎት እሱ እነሱ ያሰቡት እንግዲህ ኦሪጂናሉን የቤት ካርታ ኦሪጂናሉን የቤት ፕሮሰስ ይዛ እነሱን ከቤት ለማስወጣት ደፋ ቀና እያለች ነው አቶ ወይ ደግሞ ወይዘሮ ቲናና አቶ ዳኒ ማለት ነው እንግዲህ ከዛ እንግዲህ ቶሎ ብሎ ኤደንን ይጠራና እንኳን ደስ ያለሽ፣ ኔ ፍቅር፣ ሁሉ ነገር ተስተካከለ፣ አለቀነልሽ። ዳንዬ፣ ይሄን ነገር እኮ ብዙ ጊዜ በተስፋ የነገርከኝ ነው። በተስፋ እኮ ጠግቤያለሁ። በቃ ውጤት አሳየኝ፣ ውጤቱን አሳየኝ። እንዴት እንዴት እኮ ደስ እንዳለኝ እኮ አንቺ ብታይ ደስቴን፣ እንደዚህ አታደርጊውም ነበረ። አልቋል እኮ ነው እኮ ካለቀ፣ ፍሬውን አሳየኝ፣ ውጤቱን አሳየኝ ትለዋለች ማለት ነው። ከዛ እንግዲህ በቃ እመኝ ከዚህ በኋላ ምንም የሚቀር ነገር የለም ይላታል። ከዛ እንግዲህ እየደለላት አሁንም እሷ በጥርጣሬ በጣም እዛ ቤት እንዳትመላለስ እንደፈለጋት እንዳትሄድ ዳኒ ባደረገባት ጫና ጥርጣሬ ውስጥ ገብታለች። ከዛ እንግዲህ ትውት ጋር ይሄድና ቆይ ሚስቴ፣ ሁሉም ሰው የሚወድሽ ምን እያደረግሽላቸው ነው? ብሎ ዳኒ ለትውት ጥያቄ ያቀርብላታል። ሰውን ለመውደድ እኮ መልካም መሆን ብቻ በቂ ነው ቆይ ሚስቴ ፊት እንኳን አታከብሪኝ፣ ስለ ሚስቴ ጥሩ ጥሩ ነገር ተናግረሽ እንዳከብር ከፈለክ አንተ ምንደስ ሆን። አንተ ግን በሷ ተቃራኒ ነህ። ለማንኛውም እንዳታመልጥ ቶሎ